ሰላም ሰላም፣ እንዴት ናችሁ? ውድ የዩትዩብ ተከታታዮቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይ ኮመንት በማድረግ ቤተሰብ የሆኑ። ለዛሬ ይዤላችሁ የመጣሁት በአስኳሉም በነጩም የሚሰራ በአንድ እንቁላል ብቻ የምትጠቀሙበት ምርጥ የፊት ማስክ ነው። ታዲያ ይሄንን ማስክ ከመጠቀማችሁ በፊት ንጹህ የፊት ፎጣ አዘጋጅታችሁ ሙቋ ውስጥ ትነክሩትና ከዛ ፊታችሁ ላይ ታደርጋላችሁ። ከትንሽ ደቂቃ በኋላ ላይ አንድ ሁለት ደቂቃ ፊታችሁ ላይ አርጋችሁ ታነሱትና ከዛ በኋላ ብትቀቡት በጣም ውጤቱ አሪፍ ይሆናል። ምክንያቱም የፊታችሁ ቀዳዳ መከፋፈት ይጀምራል። ዲፕ ገብቶ ውስጥ ያለውን ቆሻሻ በደንብ አርጎ የማጽዳት አቅም አለው። ካለበሊዛ እንቁላሉ ላይ ቁጭ ነው የሚለው ማለትም ፊታችሁን ክፍትፍት ብሎ ይሆናል፣ አይደለም ለአይን የማይታዩ ቀዳዳዎች ክፍትፍት ብሎ ውስጥ ገብቶ በደንብ ስራውን እንዲሰራ ያግዘዋል ማለት ነው። አሰራሩ በጣም ቀላል ነው። እንደዚህ ቢጫውን ከነጩ ትለዩታላችሁ። ከዛ ግማሽ አነስ ያለ ሎሚ ግማሹን ትጨምቁበታላችሁ። ሎሚ አንደኛ ለብጉር ሕክምና ያግዛል። ሎሚ በተጨማሪ ወደ ብጉር የሚወስዱትን ቢዩፕሮፒያን ባክቴሪየምስ አክኒ ባክቴሪያን ለማስቆም ይረዳናል። ቤኪንግ ሶዳ በጣም ብዙ አይነት ጥቅም ነው ያለው፣ ለጨጓራ፣ ለጥርስ፣ ለብዙ ነገር። ዛሬ የምናየው ግን ለፊት ነው። ለፊት ጥቅሙ ቆዳን ለማጥራት፣ የብጉርን ቅላት ለመቀነስ፣ ፊትን ጥርት ለማድረግ፣ በዚህ ላይ ደግሞ መቅላት ለምትፈልጉ ያቀላል። የተረጋገጠ ነው። የሶዲየም ባይካርቦኒክ ክሪስታሎች የሞተ ቆዳን በማንሳትና አዲስ ቆዳ እንዲሰራ በማድረግ ያግዛል። ብጉር ጥሎብን የሄደውንም ጠባሳ እሱን ፌድ እያደረገ በማጥፋትም ያግዛል። ስለዚህ እነዚህን አንድ ላይ በደንብ አድርጋችሁ ስትመቱት፣ አያችሁት እንዴት እንደሚያምር ክሬም ይሆናል። ይህንን እንግዲህ በጣም ቀላል ነው። ሙልጫ አርጋችሁ እንደነገርኳችሁ ታጥባችሁ ፎጣውን አድርጋችሁ መቋሃ ካነሳችሁት በኋላ ፊታችሁ ክፍትፍት ሲል እንደዚህ ቀባ ቀባ ታደርጉትና ለአንድ ለአስር ደቂቃ ትተውታላችሁ። ያው ውጥር ጥር ነው የሚያደርገው ፊታችሁን ማለት ነው። ስለዚህ ከዛ በኋላ ሙልጫ አርጋችሁ ትታጠቡታላችሁ። ከዛ ፊታችሁን ስታዩት ውልውል ጥርት ብሎ የሕፃን ልጅ ነው የሚመስለው። ተወዱታላችሁ። እንግዲህ ኮመንት ላይ ደግሞ ታሳውቁኛላችሁ ማለት ነው። አሁን ደግሞ እንግዲህ ባስኳሉ ምን እንስራ የሚለውን እናያለን ማለት ነው። ያው ሌላ ጊዜ ባስኳሉ ብቻ የሚሰራውን ነግራችኋሉ። ይሄኛው ግን ትንሽዬ ከበፊቱ ከነጩ ላይ ትንሽ ትተውለታላችሁ ለዚህኛው ስለሚያስፈልግ ማለት ነው። የቅድሙ እንደነገርኳችሁ ውጥር ቁጥር አድርጎ ከታጠባችሁት ራሱ በኋላ ፊታችሁ ውጥር ንጥት ይለና፣ ድርቅ ነገር ይላል። ቀጥላችሁ ይሄንን መቀጠል ትችላላችሁ። ባይዘወይ ይሄኛው ደግሞ ከዛኛው የሚለየው ፊታችሁ ልስልስ ነው የሚያደርገው። በቃ ፊታችሁ ስትታጠቡት ልስልስ ብሎ ይሆነ ያበራል ማለት ነው፣ ሻይን ይሆናል። ስለዚህ ያኛውን ተጠቅማችሁ ቆሻሻውን በደንብ ካስወጣችሁ በኋላ ቀጥላችሁ ይሄኛውን ብትቀጥሉበት ሞር በደንብ አይነት እንትኑን ታዩታላችሁ ማለት ነው፣ ጥቅሙን። ስለዚህ ይሄኛውን ተቀጥሉበት አላችሁ። አሰራሩን ይሄው እንደምታዩት በጣም ቀላል ነው ቫዝሊን የገባው ቫዝሊን ታደርጉበትና ንጹህ ቫዝሊን ካገኛችሁ አሪፍ ነው ትመቱታላችሁ ከዛ በኋላ እሱንም እንደንድክ እንደዛው ነው የምትጠቀሙት እመኑኝ በጣም በጣም ትወዱታላችሁ ታመሰግኑኛላችሁ በሌላ ይዤላችሁ እስክ መጣ ደግሞ ላይክ ማድረግ አትርሱ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ምችት ይበላችሁ ውድ አደርጋችኋለሁ ባይ